አዛጀርን በረዳት አይጠበቅብኝም እኮ ለምን አትሰማኝም? አልገባኝም። ምንድን ነው እያደረጋችሁ ያላችሁት? ቆይ ስራሁ ቤት ውስጥ ነበራችሁ። ልይ እችላለሁ የተፈጠረው። አብረን በላን ነው ነው። ከዛ ደግሞ የቤትህን ቁልፍ ይዘን ከዛ ይሄንን ነገር አብ ከመኪናው ትቁልፋ ተሰጣችሁ ተጣጣችሁ፣ ለሱ አዎ፣ እኛ አብረን ነበር ምንም ነገር እንደማይፈጠር አውቀን ነው። ይሄንን ነገር በቃ ካሜራ እዛ ጋር አለ፣ ካሜራ አለ። በቃ ያለውን ነገር እንትን ለማለት ነው። በቃ ምን ለማድረግ ነው? አንተ እና እሷ ያላችሁን ግንኙነት ግልጽ ለማድረግ ነው። በቃ ለሁሉም ግንኙነታችንን ለማሳየት ያለውን ነገር ነው፣ ሁሉ ማወቅ ስላለበት ነው። አብራም

አቤል አሳልፈኝ፣ በእናትህ እኔ ጀምረ ቦታ እየተገኘ ራሴ ማስጨነቅ አልፈልግም። በቃ አሳልፈኝ እንድሄድበት። ሩታ እስከ መጨረሻ ያለውን ነገር ቢያንስ ለመርዳት ነው። ምንድን ነው የምንረዳው? በቃ ምንም ማስበን አይደለም። እሺ ነገር ብታሰብ ኖሮ ሦስት ሰው አለበት፣ ምን እናደርግ ነበር? እኔ እሱን አንቺ አስረጂኝ። አንተ ነህ በጣም እየተጨነቀ ያለውን ነገሮች

ያስገባኝ ምንድን ነው እያደረጋችሁ ያላችሁት? ቆይ እኔ ወጥ ስለማቀለም ያ አብረን ማለት ሁላችንም ካሜራ እነሱ ተመጋግረን በቃ ምን ፈተና እንደምታልፈው አውቀን ነው ይሄንን ነገር ያረግነው። በቃ ሩታ ልታፈረ ይችላል። ከዛ ደግሞ የቤትህን ቁልፍ ከመኪናው ትቁልፋት ስታቹ የተጠጣው ለሱ ማንራቹ እኛ አብር ነበር ምንም ነገር እንደማይፈጠር አውቀን ነው ይሄን ነገር። ምን ማለት ነው ምንም ነገር እንደማይፈጠር በቃ ምን ምን ማለት ነው? ምን እንደዚህ አይነት ፕራንክ ነው ልትለኝ ነው? ቁራን ለማብራም በቃ አንተን ለመፈተን ነው። በቃ ፈተናውን ነው። ይሄን ነገር እንደማታደርግ አውቀን ነው። ይሄን ነገር በቃ ካሜራ አለ፣ ካሜራ አለ ለማለት ነው። በቃ ምን ለማድረግ ለማድረግ ነው በቃ ሁሉ ማወቅ ስላለበት ነው።

በራስ ኮንፊደንስ የለም። ንገረኝ፣ በራስ ኮንፊደንስ። በቃ በራስ ኮንፊደንስ ካለ እኮ ቆይ ሰው ማድረግ እንደፈለጋችሁ መሆን

አብ ያለ እዚህ ቦታ እየተገኘሁኝ እራሴን ማስጨነቅ አልፈልግም። በቃ አሳልፈኝ ልሂድበት። አትጨነቂያ ከመጨረሻ ያለውን ነገር ቢያንስ ለመርዳት ነው፣ ምንም ማስበን አይደለም። እሺ ነገር ቢታሰብ ኖሮ ሶስት ሰው አለበት፣ ምን እናደርግ ነበር? እሱን አንቺ አስረጂኝ እንጂ እነሱ ተደብቀው ምንም አድርገው ነገር አለ። ምንም እያሰብኩ አይደለም። ቤተሰቦች ወይም ኦዲየንሳችሁ እናንተ እና አብርሃም ሌላ ነገር፣ መጥፎ ነገር ወይም ደግሞ ሌላ ነገር እያደረግን እየመሰላቸው ስለሆነ እነሱን ለማሳመን ነው። ቪዲ አስቀምጠመሰላቸው አይደለ? ማንም ውልቅ ብሎ መውጣት እኮ ነው። ከሰ ህይወት ምንድን ነው እንደዚህ ሙጭጭ ማለት እንዴ? አይደብራችሁም እንደ እናንተ ሁል ጊዜ ለምን ሰው ተናጋሪ እንዲሆን ታደርጋላችሁ?

ተቋሪ ግሬ ነው። ምን አይነት ድምፅ እስከምሰሙ ነበር? እየጠበቃችሁ ነበር። ውስጥ ላይ የምን ድምፅ ነው? አብርሃም የምን ድምፅ ነው? የምን ድምፅ ነው? እሷስ እንዴት ትሳሳታለች? እኛ እያለ ነው። አንተም ደግሞ እንደማትሳሳት ምንም ነገር እንደማይፈጠር ሎዴኝ ለኛ እኛ እናቃለን ነው

ኦኬ፣ ማንም ስለኛ እኮ ማንም አይመራልኝም፣ ገባሽ? የራሴን ህይወት ራሴ ነው የምኖረው። አብረሽ ተረጋጋ እንዴ። ለምን ማገስ በብዙ ነገር መርዳት እና ማገድ ትችላላችሁ አላችሁ፣ በእንደዚህ አይነት ነገር አይደለም አብረሽ። እንደዚህ ምን ነው በቃ ቁጭ ምን ምን አዲስ ነገር ይፈጠራልሽ። መጀመሪያ ባንወጣ ምን ልታረግ ነበር? እንዴት ባኖታ? እሷ አንተ ለሶስት፣ ምን ሌላ ነገር ከማሰባው ሩታ የምትመለስ ሰማራት ነገር አለ። ምንም ነገር ቢያንስ ትረጋጋለች። ምንም ነገር እንዳልተፈጠረ ታውቃለች። ገብቷል። አብራን ለምንድን ነው እኛ ላይ ደግሞ? በቃ ግን ኮሪቼ ባለው ወንድሜ ጎበዝና ንጹህ ልብ ነው ያለህ። አመሰግናለሁ የፈለግ ከቦታ ምንም በል፣ ቢያንስ ብዙ ሰው ይማርበታል። አንተና እሷ ምንም ነገር እንደማታረጉ ብዙ ሰው ይማርበታል። ከፈለግ ተናደድ፣ ከፈለግ ስሜታዊ፣ ግን ትንሽ ቆይቶ ሊገባ ይችላል። ዛሬ ላይገባ ይችላል።

ለአንተ ደግሞ በጣም የሚጨለቁ እህቶች እንዳሉ ታውቃለህ። የብዙ ሰው ጥያቄ ነው። እኛም ችግላታችን ላይ የተፈጠረ ሌላ ነገር አለ። አንተና ሄርሜዳ ሌላ ታሪክ ውስጥ እየገባችሁ እየመሰለ ነው እኔ አቤት ምናምን እነዚህ አምስታችን አራታችን አይደለም በጣም ብዙ ሰው ነው የሚመለከተ። ለብዙ ሰው ማስተማር መማር ያለበት ነገር አለ። ሩታን በጠብቀው ነገር አለ። አንተና ሄርሜዳ ሌላ ታሪክ ውስጥ የገባችሁ ሌላ ጓደኝነት ያላችሁ ነው የሚመስሉ። ይህን ነገር ደግሞ ከኛ አልፎ እኛ እናውቃለን። አብራ እንተማመንባለን። እንደዚህ አይነት ነገር ባዶ ቤት ውስጥ አንተና ሄርሜዳን ስልቷችሁ ምን ሊፈጠር እንደሚችል እንገምታለን፣ እናውቃለን። ግን ደግሞ ሩታ ማመን ማትፈልገው ነገር፣ ነገር ግን ማመን እንዳለባት ማሳየት አለብን። ኦዲየንስም አለ፣ በቃ በጣም ብዙ ሰው፣ አንተ ምን አይነት ሰው እንደሆንክ ማወቅ ቢፈልግ መማር ቢፈልግ ሰው አለ። ሁልጊዜ ነገሮችን በኔጌቲቭ እያሰብክ እኛንም ተጠያቂ አታድርግ። ብዙ ሰው ነው የሚደውልልን፣ ብዙ ሰው ነው የሚያስፈራራል በዚህ ነገር ማለት ነው። ይህንን ነገር ደግሞ ይፋ ማድረግ አለብን። ሰማኝ አብራ፣ ስለተናደድክ ምናምን እንደፈለክ መናደድ ትችላለህ አብረን ምክንያቱም እኛ ያደረግነው ነገር አሁን ላይ ትክክል ነው ለምሳሌ ይሄው ሎሬዞችም ሁሉችም ሁሉም ሰው እያሰበ ያለው በሰዓት አንተ ከሷ ጋር አብረህ እንደምንኖርበት የተለያዩ ነገሮች ነው። ይሄን ነገር ደግሞ እንደዚህ ይፋ ካላረሙና ገጽ ካሉታ መቼም ይሄ ነገር እንት ሊል አይችልም። አሁን ልትናደድብንም ልትሰድበንም የፈለከው ነገር ልታስብ ትችላለህ፣ ግን በቃ የወንድምነታችንን ጎድተንብሃል። በቃ በቃ ፍራንክ ተደረጋግህ ታውቃለህ፣ ከሷ ጋር አድርገሀትም ታውቃለህ። እሺ ብቻዋን ሆና እዚህ ብቻዋን እኛ ሳንኖር ብቻዋን ፕራንክ ብታረገስ ሩታ ሁለታችሁ ብቻ ሆናችሁ ብታገኛችሁ፣ ምን ትላለ? ምን ይፈጠራል? በእኛም በኩል ሆነ አስበው። ነገሩ ሲጀመር በችግርህም በደስታም አጠገብ የነበረ ሰዎች እኛ ነን። ገብተዋል። ልትናደድብን፣ ምናልባት ስራችን ሊያናድድ ይችላል። ያደረግነው ነገር ሊያናድድ ይችላል። ግን ደግሞ ለትምህርት ነው። ገብተዋል። ተማርኩኝ እኛን አሁን ልብ እኮ አሁን እንትና አይ አርሸነት ባይ ነው ልጅ አሁን ሊረጋጋ ስለማይችል ተረጋግቶ አድሮ ምናምን የትኛውም ነገር አይ ምን ነገር ያለብን እንትና ነገር ነው። ቢያንስ ይኸውልህ አብርሃም ብዙ ሰው ነው የሚጠይቅን፣ ብዙ ሰው ነው የሚደውለው። አብርሃም ላይ ነው ያለው የሞሩ ሩት ያለችበት ቤት ውስጥ አብርሃም ገብቷል የተባለ ጥያቄው። በቃ እኛና ላችን አዙሩና ያለ ሰምሰም አንተ ግን አይደለም አብሮ ለመኖር አይደለም አብሮ ለመሰንበት ኢቨን እንደዚህ ለሃያ ደቂቃ ማለት ስለ ሰላሳ ደቂቃ ምን አይነት ነገር እንደነበረ እኛም ውስጥ ነበረ፣ እንሰማለን። ኦዲየንስ የሚያየው ገብቷል። ምንም ነገር እንደሌላችሁ እኛ እንደምናውቀው በቃ ማወቅ ያለበት ሰው ማወቅ አለበት። ቃ ቻ ማቅ ማለት ነው። የሰው ልጅ አሁን ውሃ ጠጣ፣ ተረጋጋ

በመጥፋትሽ ባንቺ መቅረት ኦና ሆኖል። የኔ ሕይወት ጨለማ ወረሰው። ቤቴን አቅቶኛል ያላንችኔ በስራ ዝዬ